የቀይ ባህርን አሰላለፍ የሚቀይረው የአሜሪካ እርምጃ ኢትዮጵያን በመጠራጠር አባዝ የተለከፈችው ሶማሊያ። ሶማሊያ ራሷን እንደ ራስ ገዝ ከምትመለከተው ሶማሊላንድ ጋር ፉክክር ውስጥ ገብታለች። የሁለቱን ፉክክር መሀል ቆማ እያቀጣጠለች ያለችው አሜሪካ በሁሉም ወገን በኩል እኔ ልስጥሽ፣ እኔ ልስጥሽ የሚል የጨረታ ወደብ ቀርቦላታል። አሜሪካን የሚፎካከራት ሀያላኖቹ ደግሞ የትራምፕ ምርጫ ለየትኛው ወገን ሊሆን እንደሚችል ከዳር ቆመው እየታዘቡ ነው። ይህ የሀያላኖቹ ሰሞንኛ ገለልተኛነት ደግሞ የአሜሪካን እግር ተከትሎ በክፍተቱ ለመግባት ያለመ ነው ተብሎለታል። ይህ የቀጠናው ለማስተላለፍ የኛዋን ኢትዮጵያን ቢሆን አግራሞት ውስጥ የከተተ ክስተት ሆኗል። ኢትዮጵያ ከሶማሊላንድ ጋር ወደብ የማግኘት ስምምነት ለምን አደረገች በሚል ያዙኝ ልቀቁኝ ስትል የከረመችው ሶማሊያ ይህኑ ወደብ ለአሜሪካ እባክሽ ብላ ተማፅና ለመስጠት ማቀዷ በእርግጥም ትዝብት ውስጥ የሚከት ጉዳይ ሆኖባታል። በዚህ ሰሞንኛው የኃይል አሰላለፍ አሜሪካ በእርግጥም ለሶማሊላንድ የሀገርነት እውቅና የመስጠት እቅዷን ትታ ከሶማሊያ ጋር ጥምረት የምትፈጥር ከሆነ ሶማሊላንድ አማራጭ የምፈልጓ ነገር የማይ ቀር ጉዳይ ሆኗል። እኛም በዛሬው ጥንቅራችን ሰሞንኛውን የአፍሪካ ቀንድ ውጥረትና አሰላለፉን ልንዳስስ ወደናል። ውድ የሁሉ ዴሊ ቤተሰቦቻችን እስከ ዳሳችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያለን ወደ መረጃውን እናሻግራችሁ። ሶማሊያ ለአሜሪካ ያቀረበችው የወደብ ስምምነት የኢትዮጵያን ወደብ የመሻት ፍራቻ መሆኑ ተገልጿል። ሶማሊያ ከሰሞኑ ለአሜሪካ ያቀረበችው ወደብ ከዚህ በፊት ኢትዮጵያን በተመሳሳይ ጥያቄውን አቅርባ ውድቅ ማድረጓ የሚታወስ ነው። ይህን ተከትሎ ታዲያ ሁለቱ ሀገሮች የጋራ ተጠቃሚ ያደርጋል የተባለውን የአንካራ ስምምነት በተደረገበት ሁኔታ ሶማሊያ ለአሜሪካ ለመስጠት ያሰበችው የወደብ አማራጭ ኢትዮጵያም ሌላ አማራጭ እንድትመለከት በር የከፈተ መሆኑ ነው የቀጠናው ተንታኞች እየገለጹ ያሉት። በሌላ በኩል ሶማሊያ ለትራምፕ አስተዳደር ወደብ እሰጣለሁ ማለቷ አሜሪካ ለሶማሌላንድ የሀገርነት እውቅና ትሰጥብኛለች ከሚል ፍርሃት የመነጨ መሆኑም የሚናገሩ በርካቶች ናቸው። ታዲያ ይህን ተከትሎ በበርካታ ሀያላኖቹ ዘንድ ተመራጭ የሆነችው ሶማሌላንድ በእርግጥም አሜሪካ የሶማሊያን ጥያቄ የምትቀበለው ከሆነ በቀጣይ ምን አይነት አማራጭ ልትወስድ ትችላለች የሚለው ጉዳይ በርካታ ምልከታ እየተንጸባረቀበት ይገኛል። ወደ ሀገራችን ስንመጣ ደግሞ በዚህ ረገድ ኢትዮጵያም የቀጠናውን የሀያል ለመተላለፍ ከግምት ውስጥ በማስገባት በቀጣይ ከሶማሊላንድ ጋር የጀመረችውን የወደብ ስምምነት አጋጣሚውን ተጠቅማ ታስቀጥለው ይሆን የሚለው ሌላ ትኩረት የሳበ ጉዳይ ሆናል። ይህ በእንዲህ እንዳለ ግን ሶማሊያ በበርበራ የሚገኝ አየር ማረፊያና ወደብ አሜሪካ እንድትቆጣጠር ያቀረበችውን ጥያቄ ሶማሊላንድ ተቃውማለች። በሶማሊያ በኩል ደግሞ ፕሬዚዳንት ሐሰን ሼክ ማህሙድ ለዶናልድ ትራምፕ በጻፉት ደብዳቤ አሜሪካ የሶማሊያን አየር ማረፊያና ወደብ ብትቆጣጠር ሌሎች ዓለም አቀፍ ተዋንያን የሚኖራቸውን ተጽዕኖ ለመቋቋም እንደሚጠቅማት ለማግባባት መሞከራቸውን ሮይተርስ ዘግቧል። ሮይተርስ የዜና ወኪል ባለፈው አርብ ተመለከትኩት ያለው የሶማሊያው መንግስት ፕሬዚዳንት ሐሰን ሼክ ማህመድ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የላኩት ደብዳቤ ከሁለት ሳምንታት በፊት ቀደም ብሎ የተጻፈና አሜሪካ የባሊዶግሉና በርበራ አየር ጣቢያ እንዲሁም የበርበራና ቦሳሶ ወደቦችን በብቸኝነት እንድታስተዳደር ግብዣ ያቀረበ ነው። ምንም እንኳን ለጊዜው የሶማሊያ ባለስልጣናት በጉዳዩ ላይ ማረጋገጫ ባይሰጡም፣ ሞቃዲሾ ስልቱን የነደፈችው ምናልባትም በተለይም ራስ ገዝ ግዛቶቿ ሶማሊላንድና ፑትላንድ አለም አቀፍ እውቅና አግኝተው ከሶማሊያ በመውጣት አገር እንዳይሆኑ በማለም እንደሆነ እየተነገረ ነው። የምስራቅ አፍሪካን ጂኦፖለቲካዊና ቀጠና ሰብዓዊ ጉዳዮችን በመከታተል በሚሰጡት ትንታኔ የሚታወቁት የፖለቲካ ተንታኝ አብዱራህማን ሰይድ ለዶች ቬሌ በሰጡት ማብራሪያ ሶማሊያ ለአሜሪካ የጻፈችው የወደቦች ማስተዳደር ግብዣው ሶስት ነገሮች የሚያመለክት ሊሆን እንደሚችል ይገመታል ባይ ናቸው። በዚህም አንደኛው የትራምፕ አስተዳደር ምናልባትም ለሶማሊላንድ የአገርነት እውቅና እንዳይሰጥ በመስጋት ነው። ሁለተኛው ከዚህ በፊት ኳታር፣ ሳውዲ አረቢያና የተባበሩት አረብ ኢሚሬቶች ሲከቧት አሜሪካ ትልቁን ወታደራዊ ጣቢያ በወደቧ እንድትገነባ በማድረግ ስጋቷ እንደገታችው ሁሉ ሶማሊያም በተለይም የኢትዮጵያን ወደብ ላይ እያሳየች ያለው ፍላጎት ስላሰጋት ይህንኑ ዘላቂን ልባት ለመስጠት ሊሆን እንደሚችል ይገመታል። ሶስተኛው ደግሞ እነዚህ ለአሜሪካ እንዲሰጡ ግብዣ የቀረበባቸው ወደቦች በሶማሌላንድና ፑትላንድ አካባቢ እንደመሆናቸው ግዛቶቹ በሶማሊያ ፌዴራላዊ ግዛት ስር እንዲገቡ በማሰብ ሊሆን እንደሚችልም አስረድተዋል። በእርግጥ ሶማሊያ ለአሜሪካ ያቀረበችው የወደብ ማስተዳደር ጥያቄ በራስ ገዟ ሶማሌላንድ ወዲያውን ነበር ተቃ ገጠመው የገጠመው፣ ሀርጌሳ ቁልፍ ወደቧ የሆነው በርበራ በሶማሊያ መንግስት ለአሜሪካ መቅረቡ በመንቀፍ ከኤደን ባህር ሰላጤ ጋር ቅርበት ያላት ስትራቴጂካዊ ስፍራዋ በርበራ የሞቃዲሾ ግዛት ባለመሆኗ ሶማሊያ ልታዝበት አይገባም በማለት ሀሳቡን ነቅፋለች። ሶማሊያ ለአሜሪካ በጻፈችው ደብዳቤ ወደቦቹ በአሜሪካ መተዳደር ዩናይትድ ስቴትስ ሽብርተኝነትን እና አክራሪነትን ለመዋጋት ምቹ ሁኔታን ይፈጥራል ብትልም በሶማሊላንድ የውጭ ጉዳይ ሚኒስቴር አብድረህማን ዳህር አደን ተጻፈ በተባሉው ደብዳቤ ላይ በሰጡት ምላሽ ሀሳቡን መጥፎና የማይሳካ በማለት አሜሪካ ሞኝ ስላልሆነች ወደ በርበራ ስትመጣ ከማን ጋር መደራደር እንዳለባት ታውቃለች ብሏል። ከጎርጎረሳውያኑ 1991 ጀምሮ ላለፉት 34 ዓመታት የሶማሊያ ራስ ገዝ ግዛት ሆና የቆየችው ሶማሊላንድ የፕሬዚዳንት ትራምፕ ወደ ስልጣን መምጣት ተከትሎ የአገርነት እውቅናውን እየተጠባበቀች ነው። ታዲያ ሶማሊያ ከዚህ በፊት ኢትዮጵያን ለማስተዳደርና ለመጠቀም የወጠነችውን የሶማሊላንድ ግዛቱን ወደብ ክፉኛ የተቃወመችው ሶማሊያ አሁን ወደቦቹን ለምን ለአሜሪካ ለመስጠት ወደደች? የተባሉት የአፍሪካ ቀንድ ቀጠናው ተንታኝ አብዱራህማን ሰይድ ወደቡ በኪራይ የሚሆን በሌላ አንዴ በኢትዮጵያ ቁጥጥር ስር ከገባ ኢትዮጵያ ላትወጣ ስለምትችል፣ አካባቢውንም ወደ ኢትዮጵያ ግዛት እንዳትጠቀልል ነው የሶማሊያ ትልቁ ስጋት። አሜሪካ ግን እንደ ኳታርና ጅቡቲ ወታደራዊ ካምፕ ያለ የቀጠናውን ደህንነት ብቻ የሚቆጣጠሩበት ነው ሊሆን የሚችለው በማለት ሶማሊያ ለምን ኢትዮጵያን ተቃውማ ለአሜሪካ ለመስጠት እንደወደደች አብራርቶ አስረድቷል። ሶማሊያ ለአሜሪካ ለመስጠት ያቀደችው በርበራ በሶማሊላንድ ሰሜናዊ የባህር ዳርቻ በሚገኘው የኤደን ባረሰላጤ ላይ ትገኛለች። በዚህም እንደ ሮይተርስ ዘገባ ከሆነ ፕሬዚዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። የሶማሊያው ፕሬዚዳንት በዚሁ ደብዳቤ ላይ አራቱም የቀረቡት አማራጮች የአሜሪካ የደህንነት ስራዎችን ያጠናክራሉ ሲሉ መግለጻቸው ተዘግቧል። ይህን አስመልክቶ ሀሳባቸው። ሚሊዮን የሰጡት የሶማሊላንዱ የውጭ ጉዳይ ሚኒስቴር አብድረህማን ዳሂር አዳን ግን ውሳኔው ተስፋ የቆረጠ አካል እርምጃ ነው ሲሉ ደብዳቤውን አጣጥለውታል። ትራምፕ ሁለተኛውን የስልጣን ዘመናቸውን ከመጀመራቸው በፊት በነበሩ ጭምጭምታዎች ሶማሌላንዳውያን አሜሪካ ለ34 ዓመታት ያህል በዲሞክራሲያዊ መንግስትነት ለቆየችው ሶማሊላንድ እውቅና በመስጠት በዓለም የመጀመሪያው ሀገር ትሆናለች የሚል ተስፋ ሰንቀው ነበር። ታዲያ ሚስተር አዳንም ለደብዳቤው በኤክስ ገጻቸው ላይ በሰጡት ምላሽ ለሶማሊላንድ የሚሰጠው ና እውቅና ለማስቆም ማድረግ የሚችሉት ምንም ነገር የለም ብሏል። የአሜሪካ የቅርብ አጋር የሆነችው የተባበሩት አረብ ኤምሬትስ ንብረት በሆነው ዲፒ ወርልድ የሚመራው የበርበራ ወደብ በቅርቡ ማስፋፊያ ተደርጎለታል። ሚኒስትሩ ለሮይተርስ እንደተናገሩት አሜሪካ ሞኝ አይደለችም፣ በርበራ ወደብን በሚመለከት ከማን ጋር መነጋገር እንዳለባት ታውቃለች ብሏል። ሶማሊያ ከአልቃይዳና ሌሎች ታጣቂዎች ጋር በምታደርገው ውጊያ አሜሪካ መረጃ በመስጠትና የአየር ድብደባ በመፈጸም ትልቅ ሚና ትጫወትላታለች። በደቡባዊና መካ መካከለኛ ሶማሊያ የሚገኙ አካባቢዎች የሚቆጣጠረው አልሸባብ የአልቃይዳ ጋር ነው ተብሎ ይታሰባል። ሞቃዲሾ ትራምፕ በመጀመሪያው የስልጣን ዘመናቸው እንዳደረጉት የሚሰጡትን ድጋፍ ይቀንሳሉ ብለው እንደሚሰጉ ታዛቢዎች ይናገራሉ። በታህሳስ ወር የሶማሊያ መንግስት በአሜሪካና ሶማሊያ ግንኙነት ተገቢውን የምክር ድጋፍ ለማግኘት በሚል ከአንድ ከፍተኛ የዋሽንግተን አማካሪ ድርጅት ጋር ለአንድ ዓመት የ600 ሺ ዶላር ስምምነት ተፈራርሟል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቧቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። ይህም አሜሪካ በቀጠናው እንደ ቻይናና ሩሲያ ያሉ ተፎካካሪዎች ላይ የበላይነት ይሰጣታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር እድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲሉ ደብዳቤውን ዋቢ አድርጎ ሮይተርስ ይነብቧል። ባሊዶግሉ ከዋና ከተማይቱ ሞቃዲሾ በስተሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑትላንድ ትገኛለች። በዚህም የተነሳ የፌዴራል መንግስቱ ለአሜሪካ በችሮታ ለመስጠት ያቀረበውን ጥያቄ የፑትላንድ አስተዳደር ውድቅ ሊያደርገው ይችላል ተብሎ ይጠበቃል። የፑትላንድ ባለስልጣናት በደብዳቤው ላይ እስካሁን አስተያየት የሰጡ ባይሆንም ጋሮዊ ኦንላይን የተባለው የመገናኛ ብዙሀን ግን የሞቃዲሾን መንግስት ለአሜሪካ ደብዳቤው የጻፈው እነ እርሱን ሳያማክር እንደሆነ ገልጿል። ይህም በፑንትላንድና በሞቃዲሾ መካ ያለውን ግንኙነት የበለጠ ሊያሻክረው ይችላል። በደብዳቤው ላይ የተገለጸው ሁለተኛ ወታደራዊ አየር ማረፊያ የሚገኘው ከዋና ከተማው በስተሰሜን ምዕራብ በምትገኘው ባሊዶግሎ ውስጥ ሲሆን፣ በዚህ ስፍራ የሶማሊያ ወታደሮች አልሸባብን ለመዋጋት የሚያደርጉትን ጥረት ለማገዝ የአሜሪካ ወታደሮች ስልጠና እየሰጡ ይገኛሉ። በሶማሊላንድ ወደብ የውዝግብ መንስኤ ሲሆን ይህ የመጀመሪያው አይደለም። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀ ያደረገችውና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሊላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቀጥቶ በቀጠናው ከፍተኛ ውጥረት ያስከተለ መሆኑ ይታወሳል። በምላሹም ኢትዮጵያ ለሶማሊላንድ እውቅና ለመስጠት እንዲሁም ከልማት ተቋማት ድርሻ ይኖራታል የሚል ነው። ሶማሊያና ኢትዮጵያ የዲፕሎማሲያዊ ግንኙነታቸውን ያቋረጠ ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይ መድረሳቸው ይታወሳል። አበቃን ቸር ጊዜን ተመኘንላችሁ።